እንኳን ደስ አለሽ ሩታዬ። እንኳን ደስ አለሽ። እንኳን ለዚህ ክብር በቃሽ። ታዋቂዎች ይኖራሉ ምናምንና እግዚአብሔር ግን በቃ በስራው ትክክል ነው። ይሄ ነው የእናንተ ጊዜ ብሎ ፈቅዶ ማውራው ሁሉ ጠፋብኝና ከእግዚአብሔር ዘንድ ስጦታ ተሰጥቶኛል ተሰጥቶናል ብዬ አስባለሁኝና የእግዚአብሔር በረከት ነው ይሄ ማለት። ፈጣሪ ካልፈቀደ የሚሆን ነገር አይደለም። ይሄ በሰው ዘንድ ምናምን የሚሰራ ነገር አይደለም። እግዚአብሔር ስጦታ ስለሆነ የሆነ ውስጤ ግን ድንግት ድንግት እያለ ነው። በጣም ደስ ብሎኛል ብዬ መናገር እንዳለብኝ አላውቅም። እና እንትን ቶሎ መምጣት አለበት። አብሮሽ ማወቅ አለበት ይሄንን እና ደውዬ በጠራው ደስ ይለኛል። እዚሁ አካባቢ ነው እና መኪና አላሳጥ ብሎኝ ነው የወጣው እና ማለት ሳልነግረው ነው ይህንን ፕሬግናንሲ ቴስቱንም የገዛሁትኝ። ገዝቼ አስቀመጥኩት እና መጀመሪያ ራሴን ቼክ ማድረግ ያለብኝ ብዬ ማለት ነው እና ከዛ በኋላ ውጤቱን ካወቅኩኝ በኋላ በነግረው ይሻላል ብዬ አሳብኩኝ እና ፕሬግናንሲንም ቴስት ገዝቼ አስቀመጥኩኝ ልክ እሱ እዚሁ ታች ነው፣ ሰፈራችን ላይ ነው። መኪና ማጠቢያው ማለት ነው የሚታጠብበት፣ እና እሱን ለማሳጠብ በወጣበት ቶሎ ብዬ ከናንተ ጋር ለምን ቴስት አላረገውም ብዬ አስቤ ነው ይሄን ነገር ይህን አጋጣሚ ይጠቀምኩትና፣ በጣም ደስ ይላል። አንደኛው ደመቅ ብሏል፣ አንደኛው ደግሞ ትንሽ ፈዘዝ ያለ ነው። እንትኑ ማለት በደንብ እርግዝና እየገፋ ሲሄድ ነው እንደዚህ አይነት ምልክቱ ሁለቱም በደንብ የሚደምቀው እና። ይሆናል አደለ ምንድን ነው ይባለው ደንግጬ ነው እሺ አትፈልጡኝ እና በደንብ እርግዝናው ወይም ደግሞ ወራት እየጨመረ ሲሄድ ሁለቱም መድመቅ ይችላል ይባላል ሳይንስ ነው የሚለው ነው እና እና እንደዚህ አይነት ውጤት አሳይቶኛል ግን ልደውልለት ለተ ለሱና መምጣት አለበት እኔ ብቻዬን እንዲህ እየተንቀጠቀጥኩ አልችልም በነገራችን ላይ ቀይ ስልኬ እዛ ጋር አለ፣ ደጉልለት አለው። በነገራችን ላይ ከመደንገጥ የተነሳ ጫማይን ታንኪ ስላመጣልኝ፣ ከመደንገጥ የተነሳ ከዛ ሶጣ ማለት ጫማይን ቀይሪ ነው ያረኩት። ወይኔ ጉዴ! ኮምበስ ስለያየሁትና ኡሽ። እሺ ሄሎ አባት እንዴት ነህ? አለሁ ደህና ነኝ። መኪናው ታጥቦ እስከሚያልቅ እዛው ትቆያለህ እንዴ? እውነት እየመጣህ ነው? እሺ በቃ አፍጥነው ና፣ ምነግርህ ነገር አለ። አዎ የሆነ ምነግርህ ነገር አለ? አረ መጥፎ ነገር አይደለም? ከዚህ በላይ ምን የሚያስደስታል? አይ አይደለም። መጥፎ ነገር አይደለም። በእውነት ብቻ ቶሎ ና፣ የሆነ ነገር ላሳይክ ነው። ቶሎ በል፣ እሺ? አምስት ደቂቃ እንዳትቆይ፣ እሺ? ቶሎ በል። ኧረ እኔ አላመመኝም ደህና ነኝ። ቶሎ በል ብቻ፣ እሺ። እጠብቅሃለሁ፣ አፍጥነው፣ ሁለት ደቂቃ እሺ። ደንግጧል። የታመምኩ ነው የመሰለው። ትልቅ ሰርፕራይዝ እንዳለው አላወቀም። ግን ደስ ሲል

ገና ከሆነው እያሰብኩት ነው ማለት መሆነውን። ነገር ግን እውነት ለመናገር ስሜቶቹ በጣም ከባዶች ናቸው። ያን ያህል አልታወቀኝም ነበረ የምላችሁ። ቮሚት ሲያደርገኝ ምናምን ኖርማል ነበር የሚመስለኝ፣ ላይክ ከዚህ በፊት እንደሚሆነው ነገር ነበር የሚመስለኝ። ግን ይህንን እንድጠራጠር ያደረገኝ ነገር ምን እንደሆነ ታውቃላችሁ? በዛ ይሄኛው ሲበዛ ጊዜ በቃ

እሺ፣ ውጤቱ ምን ሆኖ ነው? ምን ሆነ ነው? ሁለት መስመር አለው። እሺ፣ ሁለት መስመር ካለው፣ ሁለት መስመር ካለውማ፣ ሁለት መስመር አለው እና ፖዚቲቭ ነው ውጤቱ። እኮ ሁለት መስመር ካለሽ እርጉዝ ነሽ ማለት ነው። ሁለት መስመር ካለው ፖዚቲቭ ነው፣ ስለዚህ እርጉዝ ነው። እኔ በዚህ አላምንም። እግዚአብሔርን ባለፈው

ወይኔ ጉዳይ! እየቀለድኩ እንደዚህ የት ነገር መቀለል ስለአበዛው፣ ይኸው የእውነት ሲፈጠር ሊያምነኝ አልቻለም እኮ። እራስሽ እኮ ከዛ በፊት ብዙ ቀን እየቀለለች ማለት ነው። ብዙ ቀን፣ አንዳንድ ቀን የሆነ ጨርቅ አስገብታ ምናምን እንድያለች ትጠብቀኛለች ምናምን። ስለዚህ ለአምናት አልችልም። አይ ጨርቅ እኮ አለብኝ እማሆን። ደግሞ ኮ ሆድሽ ጨምሮብኛል፣ ግን እኔ ቦርጭ ነው የዱባይ ወይ ምሳሌ ነው እስቲ ጨምሩልኝ ምግብ ነው አው እና ሆድሽ ዱባይ እያለች ጨምሯል። ኦዲየንስም ራሱ ኮ ብዙ ሰው ሆድሽ ጨምሯል ምናምን ምያልሽ ነበር። ግን እኔ እንደሌላ ጊዜ የሆነ ጊዜ ራሱ የመጀመሪያ አመት አንቨርሳሪያችንን ስናከበር ካየክ ፎቶ ላይ ብዙ ሰው እንደዛ ነበር የተጠራጠረው ቦርጫ እኮ ለምን እንደዛ ስለመሰለኝ ነው ዝም ያልኳቸው ማለት ነው። እኮ እኔም እንደዛ መስሎኝ ነበረ ግን አንዳንድ ምልክቶችን ሳይና እነዛ ምልክቶች ሲደጋገሙ ሲበዙ እናቴ እስቲ ታረክ እርቆስ ነሽ ይችላል ወይ ለምንኛ ቻለም እሺ ካሉን፣ በቃ ሐኪም ቤት እንሄዳለን። ከፈለግሽ እኮ ሐኪም ቤት ያስማማኛል እግዚአብሔር ሐኪም ቤት ሄደን ትልቅ ሐኪም ቤት ሄደን ከዛ ተመርመረሽ ልጅ እውነት መሆንሽ ላይ ካየው አምሽ አለቃ እሺ ግን እሺ ነው ተምን ሰማካ የእውነት ከሆነ የእውነት ከሆነ በጣም ደስ ይለኛል። ደስ ይለኛልም ግራም ያጋባኛል። ምን ያጋባኝ ልጅ ኖሮ እኔ ራሴ አላደኩ አውቄ ደስ ካለ ደስ ይለኛል። በጣም ደስ ይለኛል የምር እንኳን ደስ ይለኛል። ው ያስጨንቃሉ። ግን የኔ ፕራንክ አይደለም። ፕራንክ አይደለም። እውነት ፕራንክ አይደለም። እስከ ፕራንክ አይደለም

ተመስክሯለኝ ሰው እኔ እሺ አሁን ሌላ ሰው ቢሸናበት ምንድን ነው የሚያሳዩ እዚህ ጋር ያልሆነ ፕሬዚዳንት ያልሆነ ሰው መስመር አይወጣም እንደዚህ አንድ መስመር ይሆናል አዎ እሺ እኮ እኔ አስመልህኛል አለ እንደዚህ አይነት ነገር ሁለተኛ ፍራንክ እንዳታረጊኝ እሺ

እያደረገ ስትመጣ ሶስት እየሆነ ነው የሚመጣው። ነገር እኛ ሶስት የሆነ ነው ወይ የሚመጣው? አሀ ሩታለም እግዚአብሔር ያቻለ እ አንቺ ቀልድ አይደለም ትልቅ ነገር ነው አይደል? ከዚህ በኋላ ኃላፊነት ይኖርብናል ምናምን ምናምን። ስለዚህ ያስጨንቀኛል። ገባሽ? ትክክለኛውን ነገር ንገሪኝ።